መጀመሪያ የመጣቸው አንቺ ነች፣ ግን እግዚአብሔር ይፈርዳል፣ እግዚአብሔር ይፈርዳል። ሆዴ እባክህ ብልጡን መ ብልጡን ብልጡን ራስን ቀየር፣ ለራስ ስራ። እኔ አንተን ብሆን ፐርሰናሊ ነው ምለ ፐርሰናሊ እኔ አንተን ብሆን ሴት የተባለች ባናትሽ ተጠቃይ ብዬ ከሴቶች ርቄ የራሴን ላይፍ ጀምር ነበር። ኤፋወዚ ሴት የምትባል አጠገቤ ስላሳል ሳላስ ድርስ ህይወቴን አስተካክዬ ምን ብዬ መርጬ መርጬ ህይወቴን መራለሁ። ሙያ እንዳለ አውቃለሁ፣ ጎበዝ እንደውን ተፍተፍ እንደምትል አውቃለሁ። ግን ዊክነስ አለ። የአንተ ድክመት ሴቶች ናቸው እንደ ወንድም ነው የምነግርህ። የአንተ ድቅመት ሴቶች ናቸው። ይሄ ሲንግል ማምስ ሲንግል ማምስ ዩር ዊክነስ። ምክንያቱም አንድ ጀርመን ያሉ በደጭ ያሳ የሚኖሩ መንግስት ገንዘብ የሚሰጣቸው ሲንግል ማሞች የሀገር ነው ያለ። ስለዚህ ምን ያደርጋሉ? ወንዳ ወንድ ነው መልካለ ሴቶቹ ይመጣሉ ይመጣሉ እና ትልቁ ዊክነስ ያህል ያቺን የጎደለችውን ነገር ትሞላላቸዋል። እንዳልከው ወገብ እስኪቀነጣስ ዝሆኗ ስጨፍርብ ነበር፣ ስትለጠለጠ ነበር። ሰው ግን ሞትህን በዚህ ደረጃ የተመኘች ሴት እኔ እኔ ምን አይነት ምን አይነት ጭካኔ ሰው ነብሰ ገዳይ እንኳን ጦርነት ላይ ተታርቀዋል። ህወሓት ከብልጽግና ተጣልታለች፣ ተታርቋል። ነፍስ የተገዳደሉ በሚሊየን ህዝብ አልቋል። በሚሊየን ህዝብ አልቆ ይቅርተባ ብለዋል። እንኳን ለሶስት ወር የተሻገረ ጡናቱን አያለው እየገማው እየጠነባው ችግር ስላለበት የቆየ ልጅ እንደ ራሷ ሙሙ ተልተሙት አለችው። አረመኔ አረመኔ! እኔ አነብርሴን በኢትዮጵያ ታሪክ እንደዚህ አይነት ነብሰ በላ ባለጌ ሴት አይቻላም። ነብሰ በላ ነብሰ በላ በህይወቴ በአንተ ሆዴ በአንተ አየኋት። እመቤቴ ምስክሬ፣ ነብሰ በላ ሴት እንዳንቻላየሁም መድኃኔ ዓለም ድረስ እኔ ለሌሎቻችሁ አብራችኋል ለምትሆኑ ሰዎች ነው ማዝንላችሁ። ነገ በእናንተም እንደዚህ ና መቼም ሰው አትሆንም። ለአስር ዓመት ቀጥቅጭ ያልነበር፣ እኔ ከልብ የተጎዳች መስሎኝ ነበር። እንትን ያልኳት የተጎዳች፣ በቃ ይቺ ልጅ ተሰብራለች፣ ባዶ ገብታለች፣ ራሷን ብላለች። አንተ ብትናገረኝ ያመኝ ነበር ብላ ነበር። ማረግ ይችል ነበር፣ ስብር ብሎ ማውጣት ይችል ነበር። ግን በዛ ያል በቃ በፍቅር ስትጎዳ ኢትስ ኦኬ። ይቁም ብዬ ያልኩት ነገር ይቁም እንጂ እኔ መቼም ዝሆኗ ተመችታኛ አታውቅም።

አልቁቁ የጠሉ ስለዚህ ነው። አሪዎስ መሆንሽን ያቅብል አሪዎስ መሆንሽን። ይችን አየ ተልተም ስትሞት ማየት ነው የኔ ምኞት አላልሽም እመቤቴ። ደርሽ በስማ በስማ በስማ አይ ሰው የገማሩ ጊትን አትጥበስ። ወንድ ልጅ እካክ ምንም ብትሆን ይቅርብ። በአናቷ ትተከል። እድሜ አምሳ አልፏል። መቅዶንያ ግቢ ይበላት። ምንም አይነት ሪሌሽንሽፕ አልጀምርም፣ ሀምሳ ከሞላት ሴት ጋር ሞቺ ሄያው ነው። ሀምሳ አመት ሙሉ ምን ባይ ስታደርጊ ነበር እቃ እቃ? ሀምሳ አመት ሙሉ ምን ስታደርጊ ነበር? ፈላጊ ስለሌለሽ ሀምሳ አመት ሆነ ሲንግል ኮች፣ ፈላጊ የለሽም፣ አመዶ ሂጂ ገዳም ግቢ። ፊፍቲ ይርስ ሀምሳ አመት ሙሉ ለሪሌሽንሽፕ ካሎች ምን ልታረጊ ነው? እውነት ነው ሴት ልጅ አርባ ምናምን አመት ከመለፋት በኋላ ለሪሌሽንሽፕ ካልሆነች ነቃው አባቴ እብድ ናት እብድ ቀውስ ናት ሴት አርባ ምናምን ዓመት ሆናት ሲንግል ከሆነች አባቴ ጤኗ የላት ጤነኛ አይደለች እግዚአብሔር ምስክር ጤነኛ አይደለች ምክንያቱም አለም ውስጥ ብዙ ሰው እያለ በተለይ ባበሻ ብዙ ሰው እያለ አርባ አምስት አርባ ሰባት አርባ ስምንት አመት ሆኗት ሴት ባል ከሌላት ወይ አብሯት የሆነን ሰው ከሌለ፣ ነፍሴ ጥፋ ጥፋ አትሆነው አትሆነው። ምክንያቱም አርባ አመት ሙሉ ሰው እያቃጠለች ነበር፣ ሰው እያደነዘዘች ነበር። ስለዚህ ወንዶች አስተውሉ። ምን ስታረግበት ነበር ያንን ሁላ እድሜ ምን ስታረግበት ነበር? ንገሩኝ እስኪ። አርባ አምስት ዓመት ሙሉ ሜካፕ አድርጋ ዊግ አርጋ ስትቆላ ኖራ ምን ስታረግ ነበር? ስትለጠለጥ ነበር ነግርሃል። ልጥልጧ እየወጣል ነው። ገልብጠው እየሸጎሯት ነው። ላታምን ትችላለህ። መብት ነው አለማመን ዘግዝቀው እየሸሩ ኧረ፣ እኔ ስንግል ነኝ ትልሃለች። ና ሆሚ ና ሳፕላይ። ስለዚህ ወንዶች አስተውሉ፣ በተለይ አቅም ካለ ሳንቲም ስራ። ወንድ ልጅ እድሜ በቀጠለ ቁጥር ገንዘብ እያመጣ ነው የምትሄደው። ይሄ ፋክቹዋል። ወንድ ልጅ ልብ ሲገዛ ገንዘብ መያዝ ይጀምራል። ወንድ ልጅ ልብ ሲገዛ ገንዘብ መያዝ ይጀምራል። ገባ? ወንድ ልጅ ገንዘብ የማይዘው በወጣትነቱ ነው። በወጠጤነቱ ልታይ ልታይ ይላል። ገንዘብ ያጠፋል፣ ያጨሳል፣ ይቅማል። ምን ይላል ምን ይላል ወንድ ልጅ በዛ ሰዓቱ ምን ያገር ገንዘብ አይዝም። ወንድ ልጅ እየጎረመሰ አርባውን አምሳውን ስልሳውን እየተጫወተ ሴት ቻፓ እያያዘ ነው የሚመጣው። ቻፓ ከያስክ በኋላ አርባ ቤት ለስሙም አያስፈልግም፣ ለጤናም ጥሩ አይደለም። ውርደታችሁን አየን። በእውነቱ ነ ሶሻል ሚዲያ ላይ ስትወርድ ያየነው በአብዛኛው ሴቶቹ ናቸው። ሶሻል ሚዲያ ላይ አየን። ወንዶችን እኮ እነ አሮን አሉ፣ ፈታ እያለ የሚጫወት ወንድማችን እና ዲጂ ወንድም ማየት ትችላላችሁ። ዴቪፒል ማየት ትችላላችሁ። ሌሎችም እነ ታሙሻን ማምጣት ትችላለ። ሌሎችም ወንዶችን ላምጣ፣ ኢቨን ኩማን ማምጣት ትችላለው። ወንዶች የተባሉትን ሶሻል ሚዲያ ላይ በሙሉ እነ አይስን እነ ዱርዬው ዩ ኬን ብሪንግ ኒባዲ ወንዶች። በዚህ ደረጃ የወረደ ወንድ ሶሻል ሚዲያ ላላየ አንድ ዳልቻ ከሚባል ከብት በስተቀር እሱም ቢሆን በዚህ ነገር የምታሙት ሰው አደለም። ግን ሴቶቹ ምኑ ናቸው? ደግሞ እኮ ወጣቶቹ ቢሆኑ አርስፔክት፣ እድሜሽ ነው ላለ ወጣቶቹ ቁልጥ ቁልጥ ቢያደረጋችሁ ፉን ፉን ብትሉ እድሜያቸው ነው ተጓቸው እንላለን። አዶናይ ይሁት በሴት አንድም ነገር ሲሆን አታዩት። አክሊሉን ይሁት ቢቸግረው እንኳን በሴት ብዙ ነገር አታዩ። ማንንም አምጣው። በወንዶቹ እነ ጃፒን አምጣቸው ምናምን፣ በሙሉ እነ ማን ነው ዋሴን አምጡት ምናምን ምናምን። በዚህ ደረጃ የወረዱ ወንዶች አታመ ጉጦንም አምጣው ይሄ ጉቶን እራሱ ንራሱ አምጣ ይሮን ብሪንግ ኒባዲ ወንዶች በዚህ ደረጃ የወረዱ ወንዶች ይሮን ብሪንግ ኒባዲ። ሶሻል ሚዲያ ላይ ሴቶቹ ግን እመብራ ሁሉም እያልኩ አደለም። ሶሻል ሚዲያ ላይ አሁን ሮማንን ብታመጣ ዝሆኗን ብታመጣ ምን ምን ብታመጣ ፍሬን ብታመጣ የሆነቻሌ ሰላም የምትባል ተሳዳቢ ሴት መርን ሴት አለች፣ እሷን ብታመጣ በሙሉ ብታመጣቸው ሴቶቹ በስማ በጥማት የሰከሩ ናቸው። ጥማት የደፋቸው ሰበናብን ብታመጣ ኦዴ ሄለን ወርቅዬን ብታመጣ፣ ያችን ዝፍዝፍ አምጣቸው። ነጃት የምትባል ጠርሷ የሚበጠረውን ብታመጣ፣ ሀናቡ የምትባል ጠቀርሻን ብታመጣ በቃክ በ አበሻ ወንዶች አልታደላችሁም እመቤቴ እኔ ታድግ ያለው አባቴ ሞኒካ የምትባል ኤርትራዊ አለች አንድ መረ ሞኒካ ምትባል ኤርትራዊ አለች አንድ መረ በብዛት በኤርትራውያን አላየሁም። ይቺ ሞኒካ የምትባል አለች ዜድ የምትባለው መድሃን ያለም ድረስ አይ ሊያ ትቀብጥም ምንም አትዋሺው፣ መዋሸን ኢቭን ኢቭን ኢቭን ተጣልተንም ሊያ እንደዛ የምትቀብጥ ልጅ አይደለችም፣ ተጣልተን እንኳን የራሷን ነገር ጠብቃ እሷ ቦሌ ነው የሚመቻት። እየበላች ትልሳለች እንጂ ሊያ በጭራሽ እንደዚህ አይነት ነገር ውስጥ የለችበትም። ወታ የምትመናቀር የምትደንስ ሊያ? የትኛው ተመናቀር አይታችሁ አታቃላችሁ። አታቁን ኢቨን ሎዛ፣ ሎዛ ጎዛ ራሱ ስርዓት አላት። ሎዛ ጎዛ፣ ሎዛ ጎዛ ራሱ ስርዓት አላት። ስለዚህ አስተውሉ ሴቶች፣ ቁጭ አታዩም እንዴ? ናይጄሪያ እያጫወቱ መጥተው ሲያሰድቧችሁ ሴቶች ናቸው የሚያሰድቡ። የትኛው አበሻ ወንድ ነው ሌሎች ሴቶች ይዞ መጡ ፊት ለፊት እንደዛ ሲያደርግ አበሻ ሴቶች እንዲህ ናቸው እያለ ሲያስወራ፣ ምታዩት አንድ ወንድ የለም። አንድ አበሻ ወንድ አታምጡ ሌላ ሴቶችን ይዞ መጡ። አበሻ ሴትን የሚያሰድብ አንድ ወንድ አታምጡ።